ሰላም ሰላም ቤተሰቦቼ እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ ብዙ ትበልላችሁ ባላችሁበት ሁሉ የጌታ ሰላም ለእናንተ ይሁን እንዴት አላችሁ ሁሉ ሰላም እግዚአብሔር ይመስገን ነጋ ሁሉ ሰላም ነው ከሰላምታ በመቀጠል ዛሬም በአንድ ቪዲዮ ብቅ ብያለሁ የዛሬ ቪዲዮ ደግሞ ብዙዎችን አስተምራለሁ ለብዙዎች ይጠቀማለሁ ብዬ ያሰብኩ ነው፣ እና ይሄ ቪዲዮ ትስሙ ለሌሎችን ሼር አድርጉ ለሌሎች እንዲጠቀሙ ማለት ነው። እና የዛሬ ይዤ የመጣበት ቪዲዮ ምንድን ነው ካላችሁ፣ ለምሳሌ ሳውዲ በካምፓኒ የሚሄዱ ልጆች ሊሄድ የሚያስቡው ይጠቅማል ብዬ አስባለሁ። ለምንድን ነው እኔ ባሌትም የሆነ የኔ ጓደኛ ሄዳ እዛ የነገረችው ነገር ያው ለብዙዎቹም ያስተምራል ለብዙዎቹም ይጠቀማል ማለት ነው። ሌላ ነገር ግን አላቅም። ሌላ አገር ግን አላቅም። ሳውዲ በካምፓኒ የሚሄዱ ልጆች እንዴት እንደሚሆኑ እሷ በካምፓኒ ነው የሄደችው። ከሄደችው አንድ አመት ምናምን ሆኗል። ግን አንድ አመት ውስጥ በጣም ስቃይ ያለ በኮንትራት የሄዱ ልጆች ያው፣ አንድ መዳም ቢቻለች ችግር የለውም ግን በካምፓኒ የሚሄዱ ልጆች እንዴት እንደሚሆኑ በሁለት ወር በሶስት ወር ነው ሌላ ሌላ ቤት የሚቀይረው ሁለት ወር ከሰራች እንደገናም አዲስ ቤት ነው የምትገባ። ሁለት ወር ከጨረሰች እንደገናም ቢሮ ትመለሳለች። እንደገናም ከሁለት ወር በኋላ ሌላ ቤት ትገባለች። ይሄ በጣም ከባድ ነው ማለት ነው። ግን ያለበገር ያላችሁም ሂቶችን ለመውሰድ ወደ መሄድ የሚያስቡም ሌሎችም ሼር አድርጉ ማለት ነው። ለምን ለምሳሌ አንድ መዳም ራሱም ጸባዩን ካወቃችሁም በኋላ የሚከብደው በሁለት ወር በሁለት ወር አዲስ አዲስ አዲስ መዳሞች ሲቀያየሩ ምን አይነት ህይወት እንደሚያጋጥመው የሁላችንም እናቀልን ከባድ ነው። ለምን የአንድ አመት ሁለት አመት ሶስት አመቱ እንኳን ተቀምጠን የእነሱ ጸባያችሁ ከባድ ነው ግን በካምፓኒ የሚሄዱ ግን ሁለት ወር ሶስት ወር ነው ማዳማችሁ ሌላ ቤት የሚቀይረ። ለምሳሌ ሁለት ወር ከሰራችሁ ካምፓኒ ያወጣል፣ እንደገናም አዲስ ቤት ነው የሚያስገባው። እንደገናም ሁለት ወር ከሰራችሁ እንደገናም ሌላ ቤት ነው የሚያስገባው። አስባችሁ አለች ሁለት ሳምንት ሶስት ሳምንት እንዲመቀመጥ በጣም ነው የሚከብደው ለምን ኮንትራታችሁ ሳትጨርሱ ደግሞ አይሸኙም። እናንተም ደግሞ ለዓላማችሁ ስለሄዳችሁ መቼም ቶሎ አንድ ዓመት መመለስ አትፈልጉም። እሺ አንድ ዓመት ሙሉ እንዲህ እየቀያየራችሁ ሁሌ ከሀገር ቤት እንደገባችሁ መዳሞቹ አዲስ ነው የሚሆነው ማለት ነው። ለካምፓኒ የምትሄዱ ባትሄዱ ይሻላል። እና ለካምፓኒ የሚሄድ የተዘጋጀ ሂዶች ቢኖሩ እንኳን ይሄ ቤት ነግሩ ጥሩ ነው። ለምን በካምፓኒ መሄድ በጣም ከባድ ነው፣ ሳውዲ ማለት ነው። ግን ሌላ ና ሌላ ሀገር አላውቅም እኔ፣ እሷ የነገረች እሷ ስላወራው ነው። እሷ ነገር ሁሉ የታለቅሰለች ለምን ለምን እንዲህ ነው ሁሌ በቃ ማዳሙ አዲስ ማዳሙ ነው የምትለው። ለምን በሁለት ወር በሁለት ወር የቆየ የደረሰበት ቁጥር ሁሉ ታለቅሳለች። ለምን ሁሌ እንዲህ ነው የሚቀያየሩ ማለት ነው። እና በጣም ከባድ ነው። ለምሳሌ እነሱ እንኳን ሁለት ዓመት ሶስት ዓመት እንኳን ከነሱ አብሮ እየተቀመጠን ጸባያችሁ እንደምታውቁ ነው ከባድ ነው ከዛ አንድ እንደገና ወር ጨርሳችሁ ሌላ ቤት ስትገቡ እንደገና አዲስ ቤት ነው የሚሆኑ፣ ስራችሁ አዲስ ነው የሚሆኑ፣ ቤታችሁ አዲስ ነው ሆኖ እና እንደዚህ ሆናችሁ ህይወታችሁ በጣም ካፋት ነው የሚሆነው ማለት ነው። ግን በካምፓኒ ችግር የለውም ሶሻል መዳ እንደምትነገር አይደለም ብዙ ቦታ ውረዳ አለ ማለት ነው። ሳዑዲ በካምፓኒ የሚሄዱ ናቸው እና በኮንትራት የሚሄዱ እንኳን ጥሩ ቤት አጋጠሚ ጥሩ ቤት ባያጋጠሚም የእሱ እድል ጉዳይ ነው። ግን አንድ መዳም ላይ ኮንትራት እስከሚጨርስ ይሰራል። ግን ይሄ በካምፓኒው በሁለት ወር በሁለት ወር ነው የሚቀያየሩ፣ አስባችኋል። በዛ ደግሞ በሁለት ወር አሁንም ሁለት ወር እንደጨረሳችሁ ቢሮ ነው የሚመጡት። ምን ወስዱ ትወጣላችሁ። አሁንም ሁለት ወር በኋላ ወይም ወይ ስለ ልታገኙም ላታገኙም